ሌላ የኢትዮጵያን ጠላቶች አይን ያቀላው አዲስ ግዙፍ ግድብ። ኢትዮጵያ የአፍሪካ የውሃ ማማ እየተባለች የምትጠራና የአባይ ወንዝን ጨምሮ የብዙ ወንዞችና ሐይቆች መገኛ ሀገር ናት። ነገር ግን በኢትዮጵያ የኤሌክትሪክ አቅርቦት ባለፉት አስርተ ዓመታት ከፍ እያለ ቢሄድም ሀገሪቱ ከሰሃራ በታች የኤሌክትሪክ እጥረት ካለባቸው ሀገራት ትመደባለች። እስካሁን ሀገራችን ባሏት ወንዞች ብዛትም አልተጠቀመችም። ይህም የሆነ ደግሞ በውጭ ኃይላት ተጽዕኖም ጭምር ነው። እንደሚታወቀው ሀገራችን ኢትዮጵያ ናይል ለሚባለው የአለም ረዥሙ ወንዝ በጥቁር አባይ አማካኝነት 86 ፐርሰንት የሚሆነው ውሃ የምታዋጣ ናት። የታችኛው ተፋሰስ ሀገራት በዋናነት ግብጽና ሱዳን ለናይል ምንም አይነት አስተዋጽኦ ሳያደርጉ የወንዙ ብቸኛ ተጠቃሚ ሆነው ቆይተዋል። አሁን ግን ኢትዮጵያ የውሃ አስተዳደርና አጠቃቀም ፖሊሲ አዋጆች ና ደንቦችን በማውጣት በሀገሪቱ የሚገኙ አባይን ጨምሮ 12 ተፋሰሶችን በመጠበቅና በማልማት ውሃና የውሃ ሀብቶችን መጠቀም ጀምራለች። በተለይ በግዛታዊ ክልላ ውስጥ በሚገኘው ጥቁር አባይ ላይ ታላቁ የህዳሴ ግድብ ግንባታን ጀምራ ግንባታው 98 በመቶ ላይ ደርሷል። ከዚህ በተጨማሪም ሀገራችን በርካታ ግድቦችን በመገንባት ላይ የምትገኝ ሲሆን ለምሳሌነትን ብንመለከት ኮይሻ ግድብ አንዱና ዋነኛው ነው። በመሆኑም ከዚህ በተጨማሪ ሀገራችን ኢትዮጵያው ላይ በጋምቤላ ክልል ግዙፍ ግድብ ግንባታ ሊጀምር መሆኑና ስለ ግድቡ በጥልቀት የምንመለከት ይሆናል። ሁሉ ቤተሰቦች እስከ ፕሮግራማችን ፍጻሜ አብራችን ቆያል። በቅድሚያ ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ፣ ቪዲዮም ላይክ በማድረግ ቤተሰቡን ይወዳጁያል። ወደ መረጃው እናሸጋለ። ይህ በተለይ የኢትዮጵያን ጠላቶች አይን ያቀላው አዲስ የምስራች ኢትዮጵያን ከፍታ ላይ የሚያስቀምጥ ከህዳሴ ግድባችንና ኮሻ ግድብ መቀጠል ለሀገራችን ኃይል የሚያመነጭ በጋምቤላ አካባቢ አዲስ የሚገነባ ታምስ ግዙፍ የኃይል ማመንጫ ግድብ ነው። ይህ በጋምቤላ ክልል ይገነባል የተባለው ግዙፍ ግድብ ታምስ ኃይል ማመንጫ 1700 ሜጋዋት የማመንጨት አቅም ያለው ሲሆን ግድቡ ይገነባል የተባለው በባሮ አኮቦ ወንዝ ተፋሰስ ላይ መሆኑም ተነግሯል። ይህ ግድብ 48 ሚሊዮን ኪቢክ ሜትር ውሃ የሚይዝ ሲሆን ፕሮጀክቱ 5760 ጊጋዋት በሰዓት ኤሌክትሪክ የማመንጨት አቅም አለው። ኢትዮጵያ ለምትገነባው የታምስ የውሃ ኃይል ማመንጫ ፕሮጀክት ግንባታም የአዋጭነት ጥናት ለማካሄድ የ1.5 ሚሊዮን ዶላር ኮንትራት መፈራረሟም ተነግሯል። ለበርካታ ዘመናት የዘለቀ የኃይል እጥረትና የመብራት መቋረጥ የተጋረጠባት ሀገራችን ኢትዮጵያ ይህንን የኃይል ምዳሯን የሚቀይርና ለበርካታ ዜጎች የኤሌክትሪክ ኃይል አቅርቦት እጥፍ ተስፋ የሚሰጥ ግዙፍ ፕሮጀክት መጀመሯ ታላቅ ብስራት ነው። በዋናነት በፕሮጀክቱ ኢንቨስተሮች የአካባቢ አርሶአደሮችና አሳ አጥማጆችን አንድ ላይ በማድረግ ከግድቡ ተባብሮ እንዲጠቀሙ እድል የሚመቻች መሆኑም ተነግሯል። በተጨማሪም ደግሞ ፕሮጀክቱ በዘመናዊ መልክ አሳ ለምግብነት መዋል የሚያስችል መንገድ እንደሚመቻችም ነው የተነገረው። እንዲሁም ደግሞ ግድቡ ተገንብቶ ለመስኖ የሚውልም ነው። በተመሳሳይ እንደሚታወቀው በክልሉ ከዚህ ከላይ ካነሳነው ግድብ በተጨማሪ ቅርብ ጊዜ እንደተሰማው አሎሮ ግድብን ለመገንባት ቀን ተቆርጦ ወደ ስራ መገባቱም የሚታወቅ ነው። ግድቡ በደርግ ዘመነ መንግስት ሲገነባ አስር ሺህ ሄክታር መሬት እንደሚያለማም ታቅዶ ነበር። ግድቡ እጅግ ከፍተኛ የሆነ የአሳ ሀብት ክምችት አለበት። እንደሚታወቀው በጋምቤላ ክልል የሚገኘው አሎሮ ግድብ ከተገነባ አመታትን ያስቆጠረ ሲሆን ነገር ግን ለአካባቢው ነዋሪም ሆነ ለሀገር ምንም አይነት ጥቅም ሳይሰጥ ቆይተዋል። በሩሲያ መሀንዲሶች የተገነ ባው የአልዌሮ ግድብ ከጋምቢላ ከተማ በ44 ኪሎሜትር ርቀት ላይ በምትገኘው አቦቦ ወረዳ ውስጥ የተገነባ ሲሆን ይህ ግድብ 57 ቢሊዮን ኪዩቢክ ሜትር ውሃ የመያዝ አቅም ያለው ነው። የዛሬ 33 ዓመት ገደማ በደርግ መንግስት 650 ሚሊዮን ብር ወጪ ተደርጎበት የተገነባው ይህ ግዙፍ ግድብ አሁን ላይ እድሳት እየተደረገለት መሆኑም ተነግሮለታል። አካባቢው በዋናነት ለሩዝ ምርት ተስማሚ በመሆኑ ግድቡ ከ7 ሺህ ሄክታር መሬት በላይ ማልማት የሚያስችል መሆኑም ተነግሮለታል። ደጋፊ አነስተኛ ግድብ ከተጨመረለት ደግሞ እስከ 10 ሺህ ሄክታር እንደሚያለማም ታስቦ የተሰራ ነበር። የአካባቢው የአሳ አጥማጆች በየእለቱ ማለት ይቻላል እስከ 6000 ኪሎ ግራም አሳ በባህላዊ መንገድ ያመርታሉ። በዚህ የተፈጥሮ ሀብት የተንጣለለበት መልካም መሬት ላይ ውሃ ሌት ተቀን እንደ ጅረት ይፈሳል። ከዚህም ለሀገር የሚተርፍ የአሳ ምርት ውሃው ማምረት የሚችል ነው። ይሁን እንጂ አሁን ላይ ከስፍራው አይደለም ለሀገር የሚተርፍ ምርት ማግኘት፣ በአካባቢው ከፍተኛ አሳ ምርት እጥረት እንዳለ ይነገራል። አብዛኞቹ አሳ ጥማጆችም ግድቡ ከተገነባበት ጊዜ ጀምሮ ለራሳቸው ብቻ ነው አሳ የሚያጠምዱት። ሌሮ ግድብ በአሳ ሀብት የታደለ ሲሆን በአካባቢው ለደቂቃ ቆም ብለው ቢመለከቱ ከሰፊው የውሃ አካል ውስጥ ብቅ እያሉ የሚሰርጉ አሳዎችን በተደጋጋሚ ይመለከታሉ። ግድቡ እጅግ አስደናቂ የሆነ የአሳ ምርት ክምችት አለበት። ነገር ግን እስካሁንም በአካባቢው ላይ አሳ የሚያጠምዱ አሳ ጥማጆች አርባ ሰዎች ብቻ መሆናቸው በተደጋጋሚ ይነገራል። በመሆኑ በመሆኑም ታዲያ እኚህ ግለሰቦች የሚጠቀሙት ኋላ ቀሪ የሆነ አሳ ማጥመጃ መሳሪያዎችን ነው። በየቀኑም ወደ ሀያ የሚደርሱ የእንጨት ጀልባዎችን በማሰማራትም እስከ አንድ ሺህ አሳዎችን ብቻ በማውጣት ላይ ይገኛሉ። በነገራችን ላይ ይህ ከግድቡ የሚወጣው የአሳ ምርት መጠን ከግድቡ ውስጥ ከሚገኙ የአሳ ሀብቶች ሩቡን እንኳን አይሆንም። በአካባቢው ቆሮሶ የተባለ የአሳ ዘር እጅግ ተወዳጅ ምግብ ሲሆን አሳ አጥማጆችም ትኩረታቸውን የሚያደርጉት በዚህ የአሳ ዝርያ ላይ ነው። እስካሁን ባለው መረጃም በአካባቢው ከ111 በላይ የአሳ ዝርያዎች ይገኛሉ። ከዚህ ውስጥም ስድስቱ በኢትዮጵያ ውስጥ ብቻ የሚገኙ ዝርያዎች ናቸው። ክልሉ ካለው የቆዳ ስፋት ውስጥ ሰባት ነጥብ ሶስት በመቶ በውሃ የተሸፈነ ነው። ነገር ግን ከዚህ በላይ እጅግ በርካታ ዝርያ ያላቸው አሳዎች በግድብ ውስጥ ሊገኙ እንደሚችሉም ይነገራል። ኢትዮጵያ የውሃ ማማ ሆና ነገር ግን አመቱ ሙሉ ዜጎቿ የሚጠሙባትና የክረምት ጊዜን ብቻ ጠብቃ የምታመርት ሀገር በመሆኗ ትታወቃለች። ተፈጥሮ የለገሰችን በረከት የተፈጥሮ ወንዞች ቢኖሩም ነገር ግን ወንዞቹ የሚጠቀምባቸው ሰው አጥተው ለዘመናት ሲባክኑ መኖራቸው ይታወቃል። በሀገራችን ለመስኖ አገልግሎት ተብለው አልዌሮን ጨምሮ በርካታ የተለያዩ ግድቦች ቢገነቡም ነገር ግን የታለመላቸውን አላማዎች ሰዎች ሳይሳኩ በርካታ አመታትን አስቆጥረዋል። አልዌሮም ካለው ትልቅ አቅም አንጻር ጥቅም ላይ ያልዋለ ከተገነባ ከሮምት ዓመት በላይ ያስቆጠረ ቢሆንም እንኳ ሊሰራበት ቀርቶ በቅጡ እንኳን እንደ ትልቅነቱ ስም ሳይሰጠው ለብዙ አመታት ቆይተዋል። በክልሉ በርካታ ቦታዎችን የሚያካልለው ባሮ ወንዝ እንዲሁም ሰው ሰራሹ አልዌሮ ግድብ ሰፊ የአሳ ሀብት ክምችት እንዳለባቸው ባለሙያዎች ይናገራሉ። ግድቡ ለሀገር የሚተፍ የነበረ ቢሆንም ነገር ግን አሁን ላይ ጥቂት የአካባቢ ነዋሪዎች ብቻ ፍራፍሬና የተለያዩ ቀለል ያሉ አትክልቶችን ሲያመርቱበት ይታያል። ይሁንና አሁን ላይ ግን ግድቡ ቀን ወጥቶለትም ለአካባቢው ብሎም ደግሞ ለሀገራችን እንዲተርፍ እንቅስቃሴዎች ተጀምረዋል። አልዌሮ ግድብ በክልሉ ጥቅም ሊሰጡ ከሚችሉ ነገር ግን ካልተሰራባቸው የውሃ አካላት መካከል ይመደባል። በቦታው ሰዎች በግል እያሰገሩ የሚያገኙት አሳ ብቻ ለምግብነት ይውላል። አመራረቱም ኋላ ቀር በመሆኑ የአሳ ዝርያዎቹን ሕልውና አደጋ ላይ የሚጥል ነው። በመሆኑም አሁን ላይ ይህ ወንዝ ያለው የተፈጥሮ ሀብት ለሀገር እንዲተርፍ ለማድረግ ፕሮጀክቱ መጀመሩ ለኢትዮጵያ ጠላቶች በተለይ ለግብጽ ሌላ ትልቅ ልትቀበለው የማትችል መርዶ እንደሆነባትም ይነገራል። በአጠቃላይ የሀገራችን እምቅ የተፈጥሮ ሀብት ፕሮጀክት ተግባራዊ መደረግ ለአካባቢው አርሶ አደሮች ብሎም ደግሞ ለአሳ አስጋሪዎቹ ትልቅ የስራ እድል ከመፍጠሩም በተጨማ ተጨማሪ በአካባቢው የተለያዩ ትልልቅ የመዝናኛ ማዕከላት እንዲገነቡም የሚያደርግ ከመሆኑን ባሻገር ኢትዮጵያ ሀገራችን በመስኖ ልማት ተጠቅማ የተለያዩ የእህል ምርቶች እንድታመርት የሚያስላት ትልቅ ሀገራዊ ፋይዳ ያለው ፕሮጀክት ነው። በአሁኑ ወቅት የህዳሴ ግድብን ጨምሮ ኢትዮጵያ ካላት የኃይል ማመንጫዎች አምስት ሺ ሁለት መቶ ሀምሳ ሜጋዋት ኤሌክትሪክ እንደምታመርት የኢትዮጵያ ኤሌክትሪክ ኃይል ይገልጻል። ይህንን ቁጥር በማሳደግ የኤሌክትሪክ ሽፋንን ለመጨመር በኢትዮጵያ አምስት የኃይል ማመንጫዎች እየተገነቡ ይገኛሉ። ኮይሻ በግንባታ ላይ ካሉ የኃይል ማመንጫ ፕሮጀክቶች መካከል አንዱ ነው። በኢትዮጵያ አምስት የኃይል ማመንጫ ፕሮጀክቶች እየተገነቡ ሲሆን የውሃ ኃይል ማመንጫዎች ሃይድሮ ፓወር ሰፊውን ቦታ ሲይዝ ከንፋስና ጂኦተርማል ኃይል የሚያመነጩ ፕሮጀክቶችን በግንባታ ላይ ናቸው። ከፕሮጀክቶቹ ቀዳሚው ታላቁ የኢትዮጵያ ህዳሴ ግድብ ሲሆን 5150 ሜጋዋት ኃይል ማመንጨት የሚችል ግዙፍ ግድብ ነው። ሌላኛው ከሰባት አመት በፊት የተጀመረው ኮይሻ ግድብ ነው። ኮይሻ 1800 ሜጋዋት ኃይል እንደሚያመነጭ ይጠበቃል። በሌላ በኩል በድምሩ 2220 ሜጋዋት የሚያመነጩ የንፋስ ኃይል ማመንጫ ግንባታዎችም እየተከናወነ ይገኛል። በኦሮሚያ ክልል አሰላ ውስጥ የሚገኘው የንፋስ ኃይል ማመንጫ ፕሮጀክትም ግንባታው እየተገባደደ መሆኑ ተነግሮለታል። ይህም ፕሮጀክት 100 ሜጋዋት ኃይል ያመነጫል ተብሎ ይጠበቃል። እንደሚታወቀውም አሁን ላይ ግንባታው ገና ሙሉ ለሙሉ ሳይጠናቀቅ ብሔራዊ ኩራታችን የሆነው ታላቁ ሕዳሴ ግድባችን ለሀገራችን በብዙ ዘርፍ ትልልቅ በረከቶችን እያስገኘ የኢትዮጵያን ጠላቶች ማሳፈሩን አሁንም እንደቀጠለ ይገኛል። ግድቡ ከሞላ ጉደል ተጠናቆ አባይ ግድብ ነፍስ ዘርቷል። አካባቢውን ቢሆን የማይታመን አስደማሚ ገጽታን ተላብሷል። ይህ ገና ከጀምሩ ኢትዮጵያን በቢሊዮን ዶላሮች እያንበሸበሻት የሚገኘው ግዙፍ ግድባችን የአለም ህዝብ አይኑን እኛ ላይ እንዲጥል አድርጎታል። መላው አፍሪካውያንም ማለት ይቻላል በግድቡ ኃይል ማምረት መጀመር ምክንያት አዲስ አበባ ላይ በመመላለስ ላይ ይገኛሉ። በዚህም አሁን ኢትዮጵያችን የአፍሪካ የብርሃን ማማ ግርማ ሆናለች። ግድቡ ፍጻሜ ላይ በመገኘቱ ምክንያት አሁንም ስለ ግድቡ ከቦታው አዳዲስ መረጃዎች በመውጣት ላይ ይገኛሉ። ውድ የቻናላችን ተከታታዮች በዛሬው ዝግጅታችን ባደረስናችሁ መረጃ እንደተደሰታችሁበትና ስለዚህ ሌላ የኢትዮጵያን ጠላቶች አይን ያቀላው አዲስ ግዙፍ ግድብ በቂ መረጃ እንዳገኛችሁበት እናምናለን። የዛሬውን አበቃን። በቀጣይ ለእናንተ የሚያስገርሙ የሚያዝናኑና የሚያስተምሩ እንዲሁም ደግሞ እናንተን ይጠቅማሉ ብለን ያሰማቸው መረጃዎች ይዘን እንቀርባለን። ቪዲዮ ላይክ፣ ቻናሉን ሰብስክራይብ በማድረግ የደውል ምልክቱ መጫኖን እንዳይረሱ። በቀጣይ ቪዲዮ እስከምንገናኝ ቸርቆዩን